ጥያቄ ሰላሳ አምስት መደሊሉ አላ ጀዋዚ እስቲዕማልሁ ዛሬ የምናየው ድቤን መጠቀም ለመብቃቱ ማስረጃው ምንድን ነው ይላል። ምክንያቱም አንዳንድ ሰዎች ድቤ በሚመታ ሰዓት ሽርክ ነው፣ ሐሯም ነው፣ ይሄ ቢድዓ ነው፣ እንዴት እንዲያደርጋሉ እያሉ ይላሉ። ስለዚህ

ባለ አውፊ ቢነዝርኪ ነዝርሽን ሙይ አሏት። ነዝርሽን ሙይ። አቡ ዳውድ ናቸው ይህንን የዘገቡት ማለት ነው። ስለዚህ ስ ወሰላም ለፊት ነዝር አድርጊ ያለው በምትል ሰዓት ነዝር አድርጊያለሽ ከሆነ ነዝርሽን ሐራም ነው አይቻልም የሚሉ ሰዎች አሉ ስለዚህ አንድ ሰው ይሄ አይቻልም የሚል ከሆነ ማን ነው ረድ ማድረግ የያዘው አይቻልም እያለ ማለት የያዘው ረሱል ዓለይሂ ሰላቱ ወሰላም ነው ማለት ምክንያቱም ረሱል ዓለይሂ ሰላቱ ወሰላም ነዝርሽ ያን ነገር አድርጊ ሲሏት ይሄ ነገር ክልክል ቢሆን ሐራም ቢሆን እንደነሱ አባባል አያዟትም ነበር በሐራም ነገር ማለት ነው አመሉል መራአ

ራም ነገር ስለመያዙ ማለት ነውራም ስሩ ብለው አያዙ ስለዚህ ራም ቢሆን ይህን ነገር አይሉም ነበረ ወፊ ሱናን ትርሚይ ኪታቡ ኒካ ባቡ ማጃአፊ ኤዕላን በሚባል መግቢያ ርዕስ ላይ አን ሻ ረ እነነብ ለም ል ከይሻ የተገኛለ ረሱል ለ ላ ሰላም ለ ምን አሉ

እልክል ቢሆን ረሱል ዓለይሂ ሰላቱ ወሰላም ዱቤ መቶ አይሉም ነበረ ማለት ነው። አንዳንድ ሰዎች እንደውም ምን ይላሉ? በመስጅዱ ላይ እየዘለሉበት ዱቤ እየመቱበት ብዙ ነገር የሚሉት ነገር አለ። ታዲያ ረሱል ዓለይሂ ሰላቱ ወሰላም ምን አሉት? አዕሊኑ ሀዘ ኒካሕ ወጅዓሉሁ ፊል መሳጅድ ይሄን ኒካሕ ግልጽ አድርጉት፣ መስጅድም ውስጥ አድርጉት አሉ። መስጅድ ስለዚህ ወአድሪቡ ወአድሪቡ አለይ ቢዱፍ እዛም ድቤን ምቱ፣ አሉ ስለዚህ ድቤ መምታት የተፈቀደ ነው ማለት ነው። አይ አንዳንድ ሰዎች ደግሞ ሊሉ ይመቻል፣ ይሄ ለሴት እንጂ ለወንድ አይቻልም ሊሉ ይችላል። ለምሳሌ እኒ ነዘርቱ ያለችው እሷ ሴቲቱ ናት፣ ስለዚህ ለሴት እንጂ ለወንድ አይቻልም ካሉ ይሄ አሁን ያየነው አዕሊኑ ሀዘን ኒካሃ ኒካሃችሁን ግልጽ አድርጉ ያሉት ይሄ ወንዶችን ብዙ የሆኑ ወንዶችን ይይዛል ማለት ነው። ስለዚህ ለወንድም ሆነ ለሴት ልቤን መምታት የተፈቀደ የሆነ ነው ማለት ነው። ዋላ ብኑ ሀጀር አልሀይተሚይ ወፊህ ኢማኡን ላጀዋዚ ጀዋዚ በርዱን መሳጅድ ይሄ አሉ ብኑ ሀጀር ሀይተሚይ ማለት ነው። ምን ይላሉ?

ረሱል ዓለይሂ ሰላት ወሰላም ምናሉት የዓኢሻ ማካነ መዓኩም ለህውን ከእነ አንሳረ የዑዕጅብሁም ዓኢሻ ማካነ ማዓኩም ለህውን ከእናንተ ዘንድ ጨዋታ ጨዋታ የለም ወይ? ከእነ አንሳረ የዑዕጅብሁም ለህወ ምክንያቱም አንሳሮች ጨዋታ ነገር ጨዋታ ይወዳሉና ከእናንተ ውስጥ የለም ወይ አለወይ ማለት ነው። መአካነ መአኩም ለው ማለት እናንተ ውስጥ አለ ወይ። ስለዚህ ህዝብህ ምንድን ነው የሚያስይዘው? በነሽዳ በግጥም እንደሚቻል ማስረጃ ነው ማለት ነው ይሄ ቃል። አልሓፊዝ እብኑ ሓጀር አስቀላኒ ምን አሉ? ሸርሒ ሪዋየት ሸሪክ ቃለ ፈሀል በአስቱም መዐሃ ጃሪየተን ተድሪቡ ቢዱፍ ወቱገኒ። ሌላ ዘገባ ምን አለ አላካችሁም ወይ ወይም ከእናንተ ዘንድ ያለ ወይ? ጃሬ የተን ማለት አንዲት ሲፍታቱ ዲቪቲቲ ወትገኒ ዱቤ የምትመታና ነሽዳ የምትል እዚ ላይ ዘፈን ሲባል የሚፈለግበት ምንድነው? ግጥም ማለት ነው። ግጥም አይ ዘፈን ሲባል ዘፈን ነው ካለ ይሄ የራስ አስተያየት ነው እንለዋለን። ስለዚህ በነሽዳ በግጥም እየተደረገ ዱቤ ቢመታ የተፈቀደ ነው። እብኑ ሐጀር አልአስቀላኒ ፈትሑል ባሪ ላይ እንደተናገሩት ማለት ነው። ወአማ መን ቃለ እነ ጀዋዘሁ ኻስ ቢኒሳእ ይሄ እኮ ለሴቶች ብቻ ነው ካለ አንድ ሰው ፈቀውሉሁ፣ መርዱድ ንግግሩ ተመላሽ ነው። ሊአነ ኢባሐተሁ ምክንያቱም ይሄ መብቃቱ አመቱን ሊርሪጃል ወኒሳእ ለሴት ሆነ ለወንድ የበቃ ነው። ወተክሲሱ ላ የሻሀዱ ለሁ ዑርፍ ሸራ ይሄ መለየት የሚባለው በሸሪዓ እንደዚሁም የማይታወቅ የሆነ ነገር ተቀባይነት የለውም። ተክሲስ ሊያረግ አይችልም ማለት፣ ለሴት ብቻ የሚለው በሸሪዓ ያልመጣ ነገር ልንቀበለው አይገባም። አነል አስሉ እሽቲራኩ ሪ ወልኢናት አህካም አስሉ መሰረቱ ሴትና ወንድ በአህካም

ወንድ ሴት እንትን ማለት አይችልም፣ ሴት መምሰል አይችልም። ስለዚህ ለሴት ብቻ ይሄ ኻስ ነው ብሎ ካለ አንድ ሰው፣ አይ ይሄ የራስህ ረእይ ነው፣ የራስ አስተያየት ነው እንላለን። ለምን ግን ሴትና ወንድ በአህካም የተጀጋሩ ናቸው። በሸሪዓ የተገኘ ሲቀር፣ በሸሪዓ ለሴቶች ብቻ ተነጥሎ የመጣ ሲቀር ማለት ነው። ስለዚህ አሁን እዚህ ላይ የምንይዘው ምንድነው ሴትም ይሁን ወንድ በነሽዳ መልኩም የሚሆን በምንም ድን ቢመታ የተፈቀደ ነው ማለት ነው። አላህ በሰማነው ተጠጣሚ አላህ